ደግሞ ተጠማቂው በኢየሱስ ስም ይበል፣ አጥማቂው ደግሞ በአብ በወልድ በመንፈስ ቅዱስ ይበል አሉ። እሺ ለተጠማቂው በኢየሱስ ስም የሚል ማስረጃ አምጡ ሲባል አጥማቂውን አመጡ። ምንድን ነው ሲባል ሐዋርያው ጳውሎስ እኮ ተነሳና ስሙን እየጠራ እንዴ፣ ሐዋርያው ጳውሎስ እኮ አጥማቂ ነው። እሱ አጥማቂ ሊሆን የተጠራው ነው፣ እንግዳው የተባለው። ስለዚህ እስኪ የማያጠምቁ ምእመናን እንደሱ የተባሉበትን አምጡ ደግሞ የሚል ክርክር መጣባቸው። ይሄማ አያስኬድም፣ አንደኛ ሁለተኛ ጌታ ኢየሱስ ክርስቶስ ሲያዝ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን፣ እንዲጠብቁ እያስተማራችኋቸው ያዘዝኳችሁን። ስለዚህ እናንተን ማዛችሁን ሳይሆን ለእነሱ መንገድ ያለባቸው እኔ ማዛችሁን እናንተ ብቻ ነው የምትፈጽሙት። ለእነሱ ደግሞ ሌላ አዘዟቸው አይደለም ያለው። ያዘዝኳችሁን እንዲጠብቁ እያስተማራችኋቸው። ስለዚህ ተጠማቂዎችም የሚጠብቁት ማን ያዘዘውን ነው? ሐዋርያቶቹ የታዘዙትን ነው እንጂ ሐዋርያቶቹ አጥማቂዎቹ ሌላ ትእዛዝ፣ ተጠማቂዎቹ ሌላ ትእዛዝ አልተሰጣቸው በተጨማሪ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር አንድና ሁለት ላይ ወዳጆች ሆይ አሁን የምንጽፍላችሁ መልእክት ይህች ሁለተኛ ይቱናት በቅዱሳን ነቢያት አስቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችሁትን የማን ትእዛዝ የጌታና የመድኃኒት ትእዛዝ። ስለዚህ በሐዋርያቶቹ የተገኘው ሌላ ትእዛዝ ሳይሆን የጌታ የመድኃኒት የኢየሱስ ክርስቶስ ትእዛዝ ነው እንጂ የሐዋርያቶቹ ሌላ ትእዛዝ ጌታ መድኃኒት ደግሞ የሚያዘው ሌላ ትእዛዝ የሚባል ነገር የለም። ስለዚህ ይህ ሁሉ የሚገለባበጠው ታክኒክ ሁሉ ምንድን ነው? ሰዎች በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ ስም በኢየሱስም የማይደረጉ ነገሮችን ለመፍጠር ነው፣ ግርግሩ ሁሉ ነገር እንዳይደረገዋል